አላማችን ላይ ካሉ ድንቅ ስፍራዎች መካከል እጅግ አወዛጋቢ ስለሆነው በርካታ ምሁራን የተለያዩ ሀሳቦችን የሚያቀርቡለት ከሃይማኖታዊ አስተምሮ ጋር እየያያዙ ስለሚያነሱት አንድ ስፍራ የተለያዩ መረጃዎችን ልንሰጣችሁ በዛሬው ቪዲዮ መጥተናል። ጥልቁ ጨለማ ወይም ብላክሆል ተብሎ ስለሚጠራው ስፍራ ልዩ እውነታዎችን እናጋራችኋለን። አብራችሁን እንቆዩ። ብላክ ሆል ተብለው የሚጠሩት ስፍራዎች በሳይንሱ በራሳቸው ምክንያት ከሚጋጩ ኮከቦች የሚፈጠር ስፍራዎች እንደሆኑ የሚታመኑ ሲሆን፣ አንድ ጥልቅ ጨለማ በዚህ መልክ ከተፈጠረ በኋላ የሚኖረው ባህሪ ሌሎች ስፍራዎችን ማለትም ከመሬትና ከሌሎች የህዋ ክፍሎች በተለያየ ትኩረት የሚስብ መግለጫ ስላላቸው በብዙዎች ዘንድ ትኩረትን ይስባሉ። ጥልቅ ጨለማ ወይም ብላክሆል ተብለው የሚጠቀሱ ስፍራዎችን ለመጀመሪያ ጊዜ በምስል ማስቀረት የተቻለው በ2019 ሲሆን ይህን ታሪካዊ ምስል ማስቀረት የቻለው ኤቨንት ሆራይዘን በተባለ ቴሌስኮፕ ነው። ይህ የመጀመሪያው ምስል ላይ ከፍተኛ መጠን ያለውንና በባለሙያዎች ጋላክሲ ኤም 87 ተብሎ የሚጠራውን ስፍራ ላይ ያለውን ጥልቅ ጨለማ በምስል ማስቀረት የቻለ ነበር። እነዚህ ጥልቅ ጨለማ ተብለው የሚጠሩ ስፍራዎች ካሏቸው ልዩ ልዩ መገለጫዎች መካከል ዋና ዋናዎቹን እንመለከታለን። ምድርና ሌሎች የህዋ አካላት የየራሳቸው የስበት ኃይል ያላቸው ሲሆን ይህ የስበት ኃይል በዚህ ስፍራ ላይ የሚደረገውን እንቅስቃሴ የመገደብ ከፍተኛ አቅም አለው። ለምሳሌ ያህል መሬትን ብናነሳ በቁጥር ሲገለጽ 9.8 ባር 10 ሜትር ፐር ሰከንድ ስኩዌር እንደሆነ የሚገለጽ የመሬት ስበት አላት። እነዚህን ጥልቅ ጨለማ እንደሆኑ የሚገለጹ ስፍራዎች ደግሞ ያላቸው የስበት ኃይል እጅግ በጣም ከፍተኛ ኤክስትሪም ግራቪቲ ሲሆን፣ በዚህም ምክንያት ማንኛውንም ቁስ በኃይል የመሳብ አቅም አለው። ለምሳሌ ያህል ብርሃንን ብናነሳ ወደ እነዚህ ጥልቅ ጨለማ ወደ ሆኑ ስፍራዎች ብርሃን እንኳን ከገባ በኋላ ሌላ ስፍራ ላይ እንደሚደረገው ነጥሮ መመለስ በማይችልበት ደረጃ የቦታውስ የስበት ኃይል እዚያው ይዞ ያስቀርዋል። እነዚህ ስፍራዎች ጨለማነት መገለጫቸው እና ስያሜያቸው እስኪሆን ድረስ ያደረሰው አንዱ ምክንያት ይህ ባህሪያቸው ሲሆን ማንኛውም አካል ወደ እነዚህ ስፍራዎች ከሄደ መመለስ እንደማይችል ግልጽ የሆነ ሲሆን በታሪክም አንዳንድ ከምድር የሄዱ ቁሶች ወደዚህ ስፍራዎች ተጠግተው በዚያው እንደቀሩ መረጃዎች ያሳያሉ። የእነዚህ የጥልቅ ጨለማ ስፍራዎች ሌላኛው መገለጫ በዚህ ጥልቅ ጨለማ መሃል ላይ ያለው አንድ ልዩ ቁስ ሲሆን በመጠኑም አነስተኛ የሆነው ይህ ቁስ የጠቅላላው አካል ክብደት ተጠራቅሞ የሚገኝበት ልዩ ተፈጥሮ ያለው ቁስ እንደሆነ ይታመናል። በተለያዩ ምሁራን የተረጋገጠ አገልግሎት የሚሰጡ የተለያዩ የፊዚክስ ህጎችን በመጣስ የራሱ የሆነ ባህሪ ይዞ የሚገኘው ይህ ቁስ ምንም እንኳን ሰፊ ጥናትን ባይደረግበትም ከጥልቁ ጨለማ ልዩ ባህሪያት መካከል አንዱ መሆኑን ይጠቀሳል። እነዚህ ጥልቅ ጨለማዎች በልዩነት የሚነሱበት ሌላኛው ጉዳይ ያላቸው መጠን ግዝፈት ሲሆን፣ ምንም እንኳን በዋነኝነት ሶስት አይነት መጠን አላቸው ቢባልም፣ መጠነኛውን ለመገመጥ እጅግ ግዙፍ እንደሆነች ከምትታመነው ከፀሐይ ጋር እንኳን ብናወዳደራቸው የፀሐይን አስር እጅ ከሚሆኑት ጀምሮ በሚሊየን እና በቢሊዮን ድረስ ጸሐይን የሚበልጡ ጥልቅ ጨለማዎች መኖራቸው የዓለማችን አብዛኛውን ክፍል የያዙ እንደሆነ እንዲታመን ያደረገው አንዱ ጉዳይ ነው። ወደዚህ ጥልቅ ጨለማ ስፍራዎች ስንሄድ አዲስ ከሚሆነው ጉዳይ አንዱ የጊዜ አቆጣጠር መለወጡ ነው። ወደነዚህ ስፍራዎች ስንጠጋ ጊዜ ቀስ እያለ እንደሚቆጥር የሚገመት ሲሆን ለዚህም መነሻ የሚሆነው የዓለማችን ታዋቂው ተመራማሪ አልበርት አንስታይን ከስበት ኃይል ጋር ተያይዞ ያስቀመጠውን መርህ ነው። በዚህም መሰረት እነዚህ ጥልቅ ጨለማዎች የጊዜ አቆጣጠራቸው ልዩ እንደሆነና ከተለመደው የጊዜ አቆጣጠር ቀስ እያለ የሚሄድ የጊዜ አቆጣጠር እንዳላቸው ይነገራል። ሁለት ጥልቅ ጨለማዎች በሚጋጩበት ወቅት ሁለቱም ባላቸው ከፍተኛ ስበት ምክንያት ባጠረ ጊዜ ውስጥ ከሁለትነት ወደ አንድነት ተቀይረው መቀላቀል የሚችሉ መሆናቸውን ደግሞ በሌሎች ፍጥረታት ላይ ያልተለመደና አዲስ ባህሪ ሲሆን፣ በዚህ ጉዳይ ላይ የሚያጠኑ ባለሙያዎች በጥልቅ ሲመለከቷቸው ካልሆነ በዚህ መልክ የተፈጠሩትን መለየት ቀላል አይደለም። ስቲቨን ሀውኪንግ የተሰኘው ተመራማሪ እንደሚገልጸው እነዚህ ጥልቅ ጨለማዎች ካላቸው የስበት ባህሪ ተቃራኒ በሚመስል መልኩ የመትነን ባህሪ ያላቸው ሲሆን በዚህ መልኩ እየተነዱ ሄደው ቀስ በቀስ ሊጠፉ እንደሚችሉም ግምት ተቀምጧል። ይህ ባህሪያቸው እንደ ክፍት ስፍራ እንጂ እንደ አንድ ቁስ እንዳይታዩ ያደርጋቸዋል ብለው የሚጠቅሱ የተለያዩ ምሁራን አሉ። ማንኛውም ቁስ በእነዚህ ጥልቅ ጨለማ ተብለው በሚጠቀሱ ስፍራዎች ላይ ከወደቀ ወደ ስስ ነገር መቀየር ቅርጹን መለወጥ፣ የነበረውን ማንነቱን ያሳጡታል። ይህ ባህሪያቸውም እንዲ እንዲሁ ካላቸው የስበት ኃይል ጋር ይያያዛል የሚሉ ምሁራን አሉ። ከሌሎቹ የህዋ ክፍሎች በተለየ ለምን አይነት እንቅስቃሴ እንዳይመቹ ያደርጋቸዋል። እነዚህን ነገሮች መሰረት በማድረግ አንዳንድ ሰዎች እነዚህን ጥልቅ ጨለማዎች ከሲኦል ጋር የሚያመሳስሏቸው ሲሆን ለዚህም በማስረጃነት የሚያቀርቡት ከላይ ያነሳናቸው ተፈጥሮ ስለ ሲኦል ከሚነገረው መገለጫ ጋር ተመሳሳይ መሆኑን ነው። ሳይንስ በዚህ መንገድ የሚራቀቅበትን ጉዳይ ቤተክርስቲያን በምን አይነት መንገድ እንደምትመለከተው እስቲ እንመልከት። ቤተክርስቲያን ምድር ተገቢውን ያልሰሩ ሰዎች እንደሚቀጡበት ስለ ሲኦል እንዲሁም ስለ ገሃነ በሳት ከምታስተምረው ነገር ጋር የተወሰነ በመመሳሰሉ ጥልቁን ጨለማ ሲኦል ነው በማለት አያይዘው ሲያቀርቡ እንመለከታለን። ነገር ግን በብዙ ጉዳዮች ደግሞ እንዲሁም ፈጽሞ የሚለያዩ ናቸው። በዚህም መሰረት የቤተክርስቲያናችን መምህራን ይህን ሀሳብ አይቀበሉት ቅሉ ትሉ የማያንቀላፋ እሳቱ የማይጠፋ ተብሎ የተገለጸው የገሃነመ እሳት እንዲሁም የሲኦል ቅጣት እጅግ ከፍተኛ ስቃይ ያለበት ሲሆን በአጠቃላይ ከሰባቱ ሰማያት ተፈጥሮ ጋር ተያይዞ የሚነሳ እንጂ በሰው ልጅ እይታ አድማስ ውስጥ የማይገባ ሰዎች ተመራምረው የማይደርሱበት ስፍራ ላይ የሚገኝ እንደሆነ ቤተ ክርስቲያን በሰፊው ታስተምራለች። ምንም እንኳን ጥልቁ ጨለማ ተብሎ የሚጠሩ ስፍራዎች መገለጫ ከሲኦል አንዳንድ መገለጫዎች ጋር የሚመሳሰል ቢሆንም ይህ የምናየው ዓለም ክርስቶስ ዳግመኛ ሲመጣ እንደ ሻማ ጠቅልሎ የሚጠፋ ፍጥረት ነው። በዚህም መሰረትነት ቤተክርስቲያናችን የተወሰኑ መጻሕፍት ላይ የተጠቀሱ ሀሳቦችን መሰረት በማድረግ ስለ ሲኦል ሰፋ ያለ ትምህርት ብትሰጥም ዋነኛ ትኩረቷ ግን በዚያ ከሚገጥመን መከራ ጋር ተያይዞ አስቀድመን እንድንጠነቀቅ በማድረግ ነው። ሲኦል አሁን ላይ ክፍት ሆኖ የሚገኝ ምግባር ሃይማኖት ያልያዙ ሰዎች የሚቀመጡበት ሲሆን ገሃነመ እሳት ደግሞ ከክርስቶስ ዳግመኛ መምጣት በኋላ ልክ እንደምንናፍቃት እንደ መንግሥተ ሰማያት በዘመኑ ፍጻሜ የሚከፈት በፍርድ ወቅት በግራ ቆመው እናንተ ርጉማን ተብለው የሚጠሩ ሰዎች ለዘላለም የሚቆዩበት ስፍራ ነው። ጥልቁ ጨለማ ተብሎ የሚጠቀስ ስፍራ ላይ ያሉ መገለጫዎች በሰው ልጅ ምርምር የተገኙ እንደመሆናቸው ልክ ናቸው ብሎም ለመውሰድ አይደለም ብሎ ወድቅ ለማድረግ ጊዜ የሚወስድ ቢሆንም ቤተ ክርስቲያን ስለ ሲኦልና ስለ ገነት የምታስተምረውን አስተምሮ መነሻ በማድረግ ግን እነዚህ ስፍራዎች ሌሎች ፍጥረቶች እንደሆኑ መናገር ይቻላል። ዛሬ ስለ ብላክ ሆል ወይም ጥልቁ ጨለማ ያቀረብንላችሁ ዝግጅት ይህንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ በቸርቆዩልን